ልመምፀንቶት ብክፉኛ ብትሆን ያልገጉረኛ። አሰላሙ አሌይኩም ወረህመቱ ላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዴት ናችሁ? ልን ከእኔ ጋር ሁሉ ሰላም ነው፣ አልሐምዱ ሊላህ በያላችሁበት ሰላማችሁ ብዙ ተርፈ ይበልልን። ሰላም ፍቅር አንድነት ለሀገራችን ይሆንልን እና እንዴት ናችሁ ቤተሰብ ሁሉ ሰላም ከእኔ ከሁሉ ሰላም ነው። አልሀምዱሊላ ተጠፋፋና ዲላ ናፍቃችሁኛል። እና እንግዲህ ኢዱ ቢያልፍም የዋን ዲያ አምስት ቀን የሆነው ነው መሰለኝ ከተፈታ ኢድ ሞባረክ ብያቸዋለሁ። እንግዲህ ኢድ ነው ገና አላለቀም ማለት ነው። ሁላችንም ኢድ ሞባረክ ብያቸዋለሁ። አለይና አለይኩም ብያለሁኝ። ያው እንግዲህ በረመዷ መሀል ሁላችንም ተጠፋፍተናል። ናፍቃችሁኛል፣ ማለት ነው። ውድ ቤተሰቦች እንግዲህ ለቻናሌ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ቤተሰቦች ነባሮች ደግሞ አበረታቶኝ ማለት ነው። እንዲሁም ሼር እያደረጋችሁ ቪዲዮ ተተመቻችሁ አበረታቶኝ ይላለሁ ማለት ነው። ዛሬ እንግዲህ የመጣሁበት ምክንያት ውብዬና ናሁም ደስታቸውን ሲገልጡ እኔም ደስ ስላለኝ ነው ማለት ነው። ስለሳቸው በጣም ደስ ብሎኛል። የደስታው ምክንያት እንግዲህ ውብዬ ነፍሰ ጡር ነኝ እያለች ለራሷም ሰርፕራይዝ ሆና እንዲሁም ባለቤቷን ሰርፕራይዝ ስታረገው ነበረ። በጣም ነው ደስ ያለኝ ስለሳቸው ማለት ነው። እና በመጀመሪያ ውብዬን የእኔ ቆንጆ እንኳንም ደስ ያለች ማሻአላ ብያለሁኝ። በጣም ደስ የሚል ነው። ያው ሁለተኛ ልጃቸውን ነፍሰ ጡር ነኝ እያለች ለራሷም ሰርፕራይዝ ሆና እንዲሁም ናሁመን ሰርፕራይዝ እያደረገችው ነበረ። በጣም ደስ ብሏቸው ነበር ማለት ነው። ማሻአላ እና ሀባይ ቦቼ። እንግዲህ የሰው ደስታ የሚያስደስታችሁ ማሻአላ የሚያድግ ልጅ እንኳን የሚሰጣችሁ ይደግላችሁ። በሉ ማለት ነው። ደስ የሚል ነው። በጣም ደስ ብሏት ነበረ ውብዬ። እና እሳቸውም ለሌሎቹ ተምሳሌ የሚሆኑ ደስ የሚሉ ጥንዶች ናቸው ማለት ነው። አብረው ሲመጡ እኔ በጣም ነው ደስ የሚለኝ። ቪዲዮዋቸውን እስከ መጨረሻው ሳይ በጣም በቃ ፍቅራቸው ምናምን አስተሳሰባቸው ሁለታቸውም በጣም ደስ የሚሉ ናቸው ማለት ነው። እና እንግዲህ ያላገባችሁ እንደሳቸው አግብታችሁ ፍቅራችሁን እንትን እያላችሁ ልጆችም ውለዱ ማለት ነው። ልጅ እንግዲህ የፈጣሪ ስጦታ ነው ማለት ነው። ውድ ቤተሰቦች፣ ልጆች ሲወለዱ በቃ ቤቱ በደስታ ይሞላል። እርዝቁም ይደበራል ማለት ነው። ተመጣመጥቶ በቃ እርዝቁ ይደበራል። በቃ ቤቱ ሁሉ በቃ ደስታ ነው የሚሆነው ማለት ነው። እና እያገባችሁ ወለዱ እላለሁኝ። እናም እንግዲህ እንደናሁም ያለ ጥሩ ባለቤት በቃ ሚስቱ ነፍሰ ጡር ነው ይብላ ስትል እንደዚህ የሚዘል ወንድ አላህ ይስጣችሁ ማለት ነው። አንዳንድ ወንዶች ደግሞ እንደዚሁ ነፍሰ ጡር ነይ ብለው ሲሏቸው ፊታቸውን ዘወር የሚለሉ ማለት ነው እና ውብዬ፣ ግን ነፍሰ ጡር ነይ ብላ ስትለው ያአላህ እንዴት እንዴት ደስ እንዳለው በቃ ደስታውን መቆጣጠር ነበር ያቃተው ማለት ነው። እሷ ደግሞ ባነበር የተናነቃት የእኔ እናት እውነት ለመናገር እኔም እንደዛ ስትል በጣም ደስ ያለኝ ማለት ነው። ማሻአላ ብያለሁ። ለማንኛውም ውብዬ እኔ ወድ ሁላችሁንም መሻአላ ብያለሁ። እንዲሁም ወንድማችን ባለቤትሽን እና ውድ ቤተሰቦች እንግዲህ እያላገባችሁ እያገባችሁ ወለድ ወለድ አድርጉ። የሴት ልጅ እድሜዋ ቶሎ ነው የሚሄደው ማለት ነው። በሰው ሀገር ሁነን አያስታውቅም ማለት ነው። እና ጥሩ ጥሩ ባል እየገባቸው ልጆቻችሁን እንደዚህ ወለድ እያደረጋቸው ደስተኛ ሆኖ ማለት ነው። እና ሌላኛው ደግሞ እንግዲህ እያስገረመኝ ማለት ነው። አዩ የሰይዶ ባለቤት ሙሽራዋ እንበለኝ እንግዲህ አዩ እንግዲህ ሰሞኑን በቃ ቪዲዮ እየለቀቀች ስልጥ ብላለች ማለት ነው። ወይ አነጋገሯ ጥሩ አይደል? ወይንም መልእክት የለው በቃ ዝም ብላ የሆነች ናት ማለት ነው። እና ሱመየን ስትሰድባት ነበረ በቃ ስትዘልፋት ነበር ማለት ነው። ያው ሳይዲ እንግዲህ ሱመየን ለመፈለግ ወደ ጎንደር እንዲያመራ ሁላችንም እናቀር ያው በቪዲዮ እያየ ነው ነው ማለት ነው። ያንን አስመልክቶ እንግዲች ሶማያን ስትሳደብ ነበር አዩ ማለት ነው። እኔ በምን እንደምትሰርባት ብቻ አላቅም። ቅናት ይሆን ብቻ የማውቀው ነገር የለኝም። አኪር ቅናት ነው የሚሆነው። እና ምን ስትላት ነበር? ባሌ አንዴ ነገር ቢሆን ምንም አለቅሽም፣ ቆረጥርጥ ነው ማድረግሽ፣ ፍትፍትፍት ነው ማደርግሽ ስትላት ነበር ማለት ነው። ባሌ አንዴ ነገር ቢሆን እያለች ስትዘትባት ነበር ማለት ነው። በነገራችን ላይ የእሷ ባል መሆኑን እረስታለች። ች ልጅ ማለት ነው እኔ እንጃ ምን አስተሳሰብ እንደላት ብቻ አላቀም። እና እሷ አሁን የተገባቸው በዚህ አመት ነው። ያው ጊዜውን ባላቀውም ቅርቦት ሰአ ነው ያገባቸው ማለት ነው። ግን ሱመያ ተማግባትም ያው ሁለት ልጅ አፍርታለታለች ማለት ነው። እሷ እንኳን እንዲዛ አልሆነችም። ቢገባት እንኳ ማለት የነበረባት ሱመያ ነበረች። እና ባሌን ባሌን እባሌ አጠገባት ትድረሺ ባሌ የኔ ብቻ ነው ምናምን እያለች ስትል ነበር ማለት ነው። እና የእሷም መሆኑን ረስተዋለች። እና እንደዛ እያለች ስትባት ነበር እገልሻለሁ በቃ አንዴ ነገር ቢሆን እሱ እኔ እገልሻለሁ እያለ ነበር ማለት ነው። እና ሰር ደግሞ ያው ልጆችን መፈለግን ምንም አላቆምም፣ ልጆችን ስታገኘው ድረስ ምንም የማቆመው ነገር የለኝም። የምትቀመጭ ከሆነ አድበስ ተቀመጭ፣ ሚስቴን እና ልጆችን እፈልጋለሁ እያለ ሲያስጠነቅቃት ነበር ማለት ነው። እሷ ግን ልጅቱ የምትሰማ አደለችም። ምን እንጃ እንዴት ብላ እንትን እንደምታስብ ብቻ አላቅም። እና ሳይዶም ደግሞ ምንም ነገር ሳይሆን ያው ተሄደበት በሰላም ተጎንደር ተመልሶ ያው ወዲያዩ ዘንዲያ ሄዶ አይተነዋል ማለት ነው። እሷ ግን በባዶ ሜዳ ይችኛዋለች ልጅ ዝም ብላ ስትሰድባት ነበር። እሷ ናት ያስያዘችው። እሷ ናት ያሳገተችው። ምናምን አሁን እኔ የምልህ ወጣኝ ነው፣ የቤት ኪራይም አሁን ደረሰ ምናምን እያለች ነበር ማለት ነው። ለቤት ኪራዋ ነበር ስታስብ የነበረው የሱ የሰውየው ሕይወት በጭራሽ አላሳሰባትም ነበር። እና አሁን ይሄ እንግዲህ ምን ትሉት አላችሁ? እኔ በጣም ስላስገረመኝ ነው። ባለቤት ባሌ ባሌ እያለች ይችኛዋን ምን እንድናደርጋት ነው? ባሌ ማለት የሚገባት ሱመያም ነበረች ማለት ነው። ምክንያቱም ረጅም ጊዜ ታውቃዋለች የልጆቹ አባት ነው ማለት ነው። ነገር ግን እንደዛም ሆኖ ሱመያ ጠፋ ብለው ሲሏት እስከ ዛሬ ድረስ በዛ በዚህ እየሮጠች እያለፋቸው ነበር እናውቃለን፣ ሁላችንም ማለት ነው። ነገር ግን ሁለ ቀን ስልኩ ተዘጋ እንዲሁም የለም ድምጥማጩ የለም ብለው ሲሏት፣ ሱመያ እውነተኛ ፍቅርና የልጆቹ አባት ስለሆነ እና ቶለ እናገኝም እያለች ቪዲዮ ስትለቃ ይተናታል ማለት ነው። ይችኛዋ ግን የቤት ኪራይ ማን ይከፍልልኛል አሁን ሰው ሄዶ ተጠፋ እያለች ስትል ነበረ እና ሱመያ የኔ ንግስት ማለት ነው። ይህን እንጃ በነገራችን ላይ በጣም የምወድ አስመየን ማለት ነው በቃ አስተሳሰቧ እንዲሁም ጀግና ሴት በራሷ የምትተማመን ማለት ነው በቃ ጥሩ አስተሳሰባት አስተሳሰብ ያላት ልጅ ናት ማለት ነው ምክንያቱም እንደዚህ እንኳ ብዙ ነገር እያለፈባት በጭራሽ እጅ እንኳ ልሰጥ አልቻለችም ማለት ነው እና ለልጆቿ ጥሩ እናት ጎበዝ ልጅ ናት ማለት ነው እና ሳይዶሆንም እናት ለ እንታረቅ ማነው እንገናኝ እያለችው ነበር። ያው እንግዲህ መታረቃቸው አይቀርም ማለት ነው እንደሚመስለኝ እንግዲህ ሽማግሌ ቢገባ ይታረቃሉ ብዬ አስባለሁ። ለእሷም የሚበጃት ባለቤቷ ጋር ይቅር ተባብላ ልጆቿን ብታሳድግ፣ አንድ ቦታ ሆና ልጆቿን ብታሳድግ ነው የሚሻለው ማለት ነው። ምክንያቱም እዛ ዚ ሲባል ልጆቿማ እንዲነገር ቢሆንባት አስቸጋሪ ነው። እሱም ደግሞ ባለቤቷ እንዲነገር ቢሆንባት በኋላ ጸጸት ነው ብዬ ነው ማስበው። እና ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ ሼር እያደረጋችሁ አበረታቶኝ እላለሁኝ። እወዳችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።